ድምፃዊት ሄለን መለስ በባድመ ለኤርትራ ለሚገኙ የኤርትራ ሰራዊት አባላት የሙዚቃ ስራዎቿን ማቅረቧ ተሰማ። በአወዛጋቢው መሬት ላይ ለፋሲካ በዓል ሰራዊቱን ለማነቃቃት ባደረገችው ኮንሰርት ላይ በምዛዊቷ ምን አለች? ስለ ኮንሰርቱ እስካሁን የምናውቃቸው መረጃዎች ምንድን ናቸው? አሁን ከተለቀቀው ስለ ኮንሰርቱም ከወጡት መረጃዎች በዋናነት የሚያሳዩት እንግዲህ በባድመ የማን መሬት በማን እንደሆነ ከዚህ በፊትም ኢትዮጵያኖችም ኤርትራኖችም በርካታ ቁጥር ያላቸው ሁለቱ ለዚች መሬት በከፍተኛ ሁኔታ ዋጋ የከፈሉበት በአሁን ሰዓት ደግሞም በትግራይ ስር የነበረ አሁን ከትግራይ ወጥቶ ደግሞ ወደ ኤርትራ ቁጥጥር ስር እንደሚገኝ በአሁን ሰዓት የትግራይ ክልል አጠቃላይ የኢትዮጵያ ሕዝብም ጥያቄ ከሚያነሳባቸው ስፍራዎች መካከል ባድመ አንዱ ነው። በአሁኑ ሰዓት የህወሓትም የፕሪቶሪያ ስምምነት ዋነኛው ጥያቄ የኤርትራ ሰራዊት ከዚህ ከግዛቴ ለቆልኝ ይውጣ የምለውም አይዘነጋም። መግለጫ ከትግራይ የወጡ ያሉትም የኤርትራ ሰራዊት ከግዛቴ ይውጣልኝ የምል በዋናነት ተጠቃሾች ናቸው። በባድመ መሬት ትግራይ ክልል ስር ለ27 ዓመታት መቆየቱም የምታወስ ነው። በርካታ ቁጥር ያላቸው ኢትዮጵያኖች የሞቱበት፣ አጥንታቸውን የከሰከሱበት፣ ደማቸውን ያፈሰሱበት መሬት ነው በማለትም ነው የገለጹት። ኤርትራ ደግሞ በበኩሏ ሴቷ መሬቴ ነው በማለት ክርክር ስታነሳም ነበር። በዚሁ በሁለቱ ሰጥ አገባ ውስጥ በርካታ ቁጥር ያላቸው ኢትዮጵያውያን የትግራይ ተወላጆች እኛ ላይ ጫና እያደረጉብን ነው፣ የኤርትራ መንግስት በግድ ኤርትራዊ ሆኑ እያሉን ስለሆነ መንግስት ሊደርስብን ሊደርሰን ሊታደገን ይገባል በማለትም ነው እየገለጹ ያሉት። ከዚህ በፊትም ጥሪ ማቅረባቸው የምታወስ ነው። በአሁን ሰዓት ሄለን መለስ የኤርትራ ፈርቀዳጅ ዘፋኞች መካከል አንዷ ነች። በጣም በተወዳጅ ድምጿ በርካታ ኢትዮጵያኖችም ድምጿን፣ ሙዚቃዋን የማያውቁት ኢትዮጵያውያን የሉም ማለት ይቻላል። ምክንያቱም ተደናግሬ የተለያዩ ዘፈኖችን በመስራት የታወቀች ተደናግሬ የምለው በብዛት ኢትዮጵያ ውስጥ የተሰማ አልፎም ደግሞ ስለ ኤርትራ ነጻነት ዘፈኖቿ በተለያዩ ሶሻል ሚዲያ ፕላትፎርም ላይ የተዘፈነውን እሱን የማያውቅ ኢትዮጵያዊ የለም። በርካታ ዘፈኖች አሏት። ብቻ አብዛኛው የኤርትራ ዘፈን በኢትዮጵያ ላይ ይደመጣል። ምክንያቱም ትግረኛ ስለሆነ በማለት በርካቶች የገለጹ ናቸው። ሚቲዮ ታቦርን ፎሎ ለወቅታዊና ታማኒ መረጃ ሳብስክራይብ በማድረግ ቤተሰብ ሆኑ። ሰላም ሁንልኝ